ጥቅምት 14 2018፣ ጤና ይስጥልኝ አድማጭ ተመልካቾች። እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያ ማርእስተ ዜናዎቹን በማስቀደም እጀምራለሁ። የምዕራብ አማራ ቀጠና የፋኖ ቃል አቀባይ በቅርቡ አዲስ አበባ እንገናኛለን ሲሉ ተናገሩ። ቃል አቀባዩ ከአብይ አህመድ በላይ አዲስ አበባ ላይ የምንፋረዳቸው አካላት አሉን ብለዋል። ቃል አቀባዩ አንድነቱን በሰራን ማግስት አዲስ አበባ ጠብቁን ሲሉም የፋኖ መሪ መረጣና አንድነት ላይ መረጃ ሰጥተዋል። በዝርዝር መረጃውን እናስደምጣችኋለን። ወዲህ ደግሞ በጎንደርና በወሎ ፋኖ ድልበድል በድል ሆኗል። በጎንደር የብልጽግና ዘራፊ ቡድን ከፊሉ ሲማረክ ከፊሉ መደምሰሱ ተነግሯል። ጎንደር ባንዳና ዘራፊን እያጸዳች ነው። የፋ ከፋኗ አመራር ከቦታው በስልክ ጋብዘናል። ዘናል ዝርዝሩን ከፋኗ አንደበት ተሰሙታላችሁ። በወሎ የብልጽግና ኃይል በምሮዳጁ ልጆች ክፉኛ ሲመታ ሆስፒታሎች በቁስለኛ መጨናነቃቸውም ተረጋግጧል። በእስታይሽ የመከላከያ ሰራዊት እንደ ጉድ ሲረግፍ በፍርሃት የመከላከያ ዩኒፎርም ቀይረው ገበሬ ለመምሰል የሞከሩ የአብይ አህመድ ጦር ወታደሮች በቁጥጥር ስር መዋላቸውም ተነግሯል። በዝርዝር እንቃኘዋለን። እንዲሁም ብዛት ያላቸው የመከላከያ ምርኮኞች ከፋኖ ጋር ለመዋጋት መወሰናቸውም ተሰምቷል። በዝርዝር እንቃኘዋለን። ወዲህ ደግሞ ከባድ የተባለው የኢትዮጵያና ኤርትራ ጦርነት ፊሽካው ሊነፋ መሆኑም ተረጋግጧል። አብይ አህመድ መከላከያን ከአማራ ክልል ቀንሶም ኤርትራ ላይ ሲያዘምት ፌዴራል ፖሊስና የኦሮሚያ ልዩ ኃይል መከላከያን ተክቶ ፋኑን እንደሚዋጋም ተገልጿል። ኤርትራ አዳዲስ ድሮኖችን መታጠቋም ተነግሯል። አዲስ አበባ ጦርነቱ ከተጀመረ በኤርትራ ትደበደባለችም ተብሏል። ዝርዝር መረጃ ማጠናክረናል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 የኤርትራን ጦርና የአብይ አህመድን ጦር የተመለከተ ዘገባም አጋራቸዋለሁ። የአብይ አህመድ ፍርሃትና አዲሱ ጦርነት። የስልጣን ዘመኑን በሙሉ በጦርነት እያሳለፈ ያለው የሰላም ኖቬል ተሸላሚው አብይ አህመድ ከኋላ በሚጋልቡት ጋላቢዎቹ አጋፋሪነት በኤርትራ ላይ ጦርነት መክፈቱ አይቀሬ ነው እየተባለ ነው። የውስጥ ምንጮች እንደሚሉት አብይ አህመድ በፍርሃት እምቢቢል እንኳን ጋላቢዎቹ የሚስማሙም አይደሉም ይላሉ። ታዲያ ከሰሞኑን ሁለት ግን ደግሞ ወሳኝ መረጃዎች ለሚዲያችን ደርሰዋል። አንደኛው የፌዴራል ፖሊስና የአዲስ አበባ ፖሊስ አባላት ለሶስት ቀናት የሚቆይ ስልጠና እንዲገቡም ተደርገዋል። ይህ ስልጠና ዋና ዓላማ ወደ ኤርትራ ጦርነት ሲጀመር ፋኖ ወደ አዲስ አበባ ሊገሰግስ ስለሚችል እዚህ ዝግጅት የመፍጠር ኦፕሬሽን ነው ተብሏል። ሁለተኛው ሌላኛው ተያያዥ መረጃ ደግሞ የኦሮሚያ ክልል መንግስት ከውጭ በቀጥታ ግዢ በርካታ የጦር መሳሪያዎችን መሸመቱ ተረጋግጧል። ይህ የተገዛው መሳሪያ የክልሉን የጸጥታ ኃይሎች በመከላከያ ሰራዊት ቁመና ልክ ለማስታጠቅ ያለመ እንደሆነም ተነግሯል። በዚህም የመከላከያ ሰራዊቱ ከአማራ ክልል ተቀንሶም ወደ ኤርትራ ሲዘምት የኦሮሚያ ልዩ ኃይል ከፋኖ ጋር ይገጥማል ተብሏል። እነዚህ ሁለት መረጃዎች የሚያስረዱን እንግዲህ ጦር አውርዶ አብይ አህመድ አዲስ ጦርነት ለመክፈት እየተንፈራገጥ ያለው በከፍተኛ የአገር ውስጥ ስጋትና ፍርሃት ውስጥ ሆኖ እንዳለ ማሳያ ነው። አዲስ አበባ የብ ቼናት የሚለው ለኢትዮጵያ ጥቅም የአሰብ ዘማቹ አብይ አህመድ ይህ ጦርነት የኢትዮጵያውያን ድጋፍ ዳግም ያስገኝልኛል የሚል ስሌት የተያዘ ቢሆንም፣ ደጋግሞ ግን የሚያሞኘው ወገን እንደሌለም የኢትዮጵያ ሕዝብ አስጠንቅቆ ነግሮታል። ከዚሁ ከኤርትራና ከአብይ አህመድ ጦርነት ጋር በተያያዘ በኢትዮጵያ የሚንቀሳቀሰውና የኤርትራ መንግሥት ተቃዋሚ ነኝ ብሎም ራሱን የሰየመው የቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ ተዋጊዎችን ማስመረቁን አስታውቋል። ብልጽግና ይህንን ታጣቂ እጅጉን እየደገፈው እንደሆነ የአደባባይ ሐቅ ነው። የኤርትራ መንግሥት ተቃዋሚ የፖለቲካና ወታደራዊ ቡድን ቀይ ባህር አፋር ዲሞክራሲያዊ ድርጅት ከሶስት ወራት በላይ የወሰደ ከፍተኛ ማህበራዊ ስልጠና ያጠናቀቁ አዳዲስ ተዋጊዎችን ማስመረቁን አስታውቋል። የምረቃ ስነ ስርዓቱን ተከትሎ ድርጅቱ ባወጣው መግለጫ የድርጅቱ መሪና ወታደራዊ አዛዥ የሆኑት ኢብራሂም ሀሮን ሰልጣኞቹ ያሳዩት ዲስፕሊንና ጽናት የሚደነቅ መሆኑን ጠቅሰው ስልጠናቸውን ማጠናቀቃቸው የድርጅቱ ወታደራዊ አቅም ለማጠናከር አንድ እርምጃ ነው ማለታቸውም ተመላክተዋል። እንደ ድርጅቱ ገለጻ ስልጠናው ትኩረት ያደረገው በውጊያ እንቅስቃሴዎች፣ በሽምቅ ውጊያ ስልቶች፣ በአካላዊ ብቃት ማጎልበት እንዲሆን ግልጽ በሆኑ ህዝብ በሚበዛባቸው አካባቢዎች ስትራቴጂካዊ ስምሪቶች መከወል ላይ ነበር ሲሉም ኢብራሂም ሀሩን ተናግረዋል። ኢብራሂም ሀሩን ሲቀጥሉ ቡድኑ የቀይ ባህር አፋር ማህበረሰቦችን መብት መጠበቅና በኤርትራ መንግስት የፈጸማል ያለውን ጭቆና የመቃወም ተልዕኮውን በድጋሚ አረጋግጧል ሲሉም ተናግረዋል። አብይ አህመድ ይህንን ቡድን በሎጂስቲክና በስልጠና እየደገፈው እንደሆነም ተጨባጭ መረጃዎች ከዚህ በፊት ሚዲያችን ማጋራቱ ይታወሳል። ይህ ቡድን ከቀናት በፊት ወደ ኤርትራ ኤርትራ ለውጊያ በሚያቀናበት ሰዓት የአፋር ታጣቂዎች የአብይ አህመድ ወታደሮች ላይ ጥቃት በመክፈታቸው ጥቃቱን ለመመከት ወደኋላ ኋላ መመለሱም አይዘነጋም። አንድ በአሜሪካን ሀገር የሚኖሩ ትውልድ ኢትዮጵያዊ ተንታኝ በጦርነቱ ዙሪያ ይህ የኢትዮጵያና የኤርትራ ጦርነት የሚጀመር ከሆነ የሚከተለው ሁነት ይፈጠራል በማለት ይህንን ጽሁፍ ለሚዲያችን ልከዋል። በኤርትራ ህዝብና በኦህዴድ መካከል ጦርነቱ ከተጀመረ በእርግጥም አፋር ከትግራይ በጣም በከፋ ሁኔታ የጦራው ትሆናለች ይላሉ። ልማቷም 30 ዓመት ወደ ኋላ እንደሚመለስም እኚህ ፕሮፌሰር ገልጸዋል። ሻቢያ በአፋር አድርጎ አዲስ አበባን እንደቋመጠው እንደ ባግዳድ እና ድማስቆ ለማውደምም ጥቂት ሳምንታት ብቻ ይፈጅበታል ሲሉም ፕሮፌሰሩ ገልጸዋል። በየጥጋጥጉ በገፍ ሲማረክ የሚውለው የኦህዴድ ወታደር ያንን ያክል ሊዋጌ የሚችልበት ሞራልም፣ እምነትም ኮዝም የለውም ይላሉ ፕሮፌሰሩም። ሳውዲ፣ ህወሓት፣ ግብፅ እንደሚገምተው ከኤርትራ ጎን ሆነ የሚያከናውን ጦርነቱን ያሳልጡታል። ኦህዴድ የኤሚሬትስ ያለ ድረስ ልኝ እያለም ስትዋጋ ደግሞ ፋኖ፣ ኦነግ፣ ቲዲኤፍ የውስጡን ጦርነት ያሳልጡታል ሲሉም የጦርነቱን ቅድመ ትንታኔ ፕሮፌሰሩ ገልጸውታል። የፋኖ አጀንዳ ደግሞ አራት ኪሎ ነው እና ፋኖ አራት ኪሎ የሚሄድበትን መንገድ ይከፈተለታልን ብለዋል። የፋሺስቱ ኦህዴድ እድሜም በጦርነትና ኢኮኖሚው ድቀት ያጥራል በተገመተ ሁኔታ የኔፓል ታሪክ ራሱን ይደግማል ይላሉ። ይህንን ተከትሎ በሚፈጠ ጠረ ቀውስ አዳዲስ ካርታዎች ይጠበቃሉ። የዩጎዝላቪያ ታሪክ እዚሁ ራሱንም ሊደግም ይችላል ይላሉ ፕሮፌሰሩ። አለዚያም ደግሞ ሰሜኖቹ ከተባበሩ ኢትዮጵያ ልትድን ትችላለች፣ ወይም ደግሞ ከመዳን ሰዓት በቃ ዋርሎርድስ ይበረከታሉ። ሀገሪቷ ምስቅልቅል ሁኔታ ውስጥ ልትገባ ትችላለች ሲሉም ትንታኔያቸውን አስቀምጠዋል። ኦህዴድ ብልጽግና ራሱን ማዳን ከፈለገ በፍጹም ጦርነቱን አይጀምርም። ቀጣዩ ሀገር አቀፍ ምርጫም ለማራዘም ፈልጎም ጦርነቱን በትንሽም ቢሆን ከጀመረው ግን ውጤቱ ያው የኔፓሉ የማዳጋስካር ህዝብ ትዕይንት አዲስ አበባና ኢትዮጵያ ላይ ይከሰታል ሲሉ ፕሮፌሰሩ ትንታኔያቸውን አቅርበዋል። አሁን በተሰማ ሰበር ዜና ደግሞ ካርቱም የወደመችበት ድሮን በኤርትራ እጅ መግባቱ ተረጋግጧል። የሱዳን አሬሴፍ ታጣቂ የተጠቀመውንና የልቡን ያደረሰበትን ድሮን ሻቢያ አሁን በእጁ አስገብቶታል። አብይ አህመድ ከሻቢያ ጋር ውጊያ የሚከፍት ከሆነም አዲስ አበባ ወዮላንቺ ኦህዴድ ጣጣ መጣ እያሉም በረካቶች በሶሻል ሚዲያቸው እየተናገሩ ነው። በእርግጥ ጦርነቱ ከተጀመረ ኢሳያስ አዲስ አበባን እንደ ባግዳድ የማድረግ የቆየ ጥሙን እንዲሁም እቅዶን እንደሚያሳካ ምንም ጥርጥር የለውም። ኦህዴድ በፈንታው ኤርትራ አጠቃለሁ ብላ ወደ አስመራ ብትሄድ ከሲኔማ አምፒርና ከጃን ሆይ ከሰሩት ቤተመንግስት የረባ ነገር እንደሌለም ይነገራል። በዚህም በአብይ አህመድ መንግስት ላይ ኢሳያስ አፈወርቅ እነዚህን ድሮኖች መታጠቁ ከፍተኛ ስጋትና ፍርሃትን ፈጥሯል። አሁን ባለው በሳይንሳዊ ወታደራዊ ጥናት እና ትንታኔ አንጻር የኢራን ድሮኖች ኤርትራ የታጠቀቻቸው ማለት ነው። ከኤርትራ ምድር ተነስተው ብዙም ጉዳት ላያደርሱ የሚችለው አካባቢም ጋምቤላና ሶማሌ ክልል ብቻ ነው። ሌላው የተቀረውን የኢትዮጵያ ክልል ማካለል ይችላሉ። ታዲያ ኢትዮጵያ በዚህም ከፍተኛ ስጋት ውስጥ ገብታለች። አብይ አህመድ ሲፎክርባቸው የነበሩ ድሮኖችና የጦር ጀቶች በኢሳያስ እጅም እየገቡ ነው። አይቀሬው ጦርነት የሚጀምር ከሆነም ሁለቱም ሀገራት የማይወጡት አረንቋ ውስጥ እንደሚገቡም ጥርጥር የለውም። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር፣ እንዲሁም አበይት መረጃዎች አልፋለው። ምርኮኞች ከፋኖ ጋር ሆነን እንታገላለን አሉ። በወርጌሳ የተማረኩ የደቡብ እዝ 35ኛ ዋልያ ክፍለ ጦር አባላት በልጅያ ሱኮር በተደረገላቸው እንክብካቤና የፖለቲካ ግንባታ በመደሰትና በቁጭት ለአማራነታችን እንታገላለን በማለት ትግሉን ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክ እዝ ልጅያ ሱኮር በቀን 8 ሁለተኛ ወር 2018 ዓ ም በሰሜን ወሎ ዞን በሀብሩ ወረዳ በወርጌሳ ከተማ በተካሄደ ውጊያ ለተማረኩ የ35ኛ ዋሊያ ክፍለ ጦር አባላት ላይ በትላንትና ሁለት በቀን 13 ሁለተኛ ወር 2018 ዓ ም የአማራ ሕዝብ የትግል መነሻና አሁን የደረሰበት አጠቃላይ ቁመናም በኮምፒውተር በተደገፈና በተንቀሳቃሽ ምስል የታገዘ በአማራ ሕዝብ ላይ የደረሰውን አሰቃቂ መዋቅራዊ የዘር ማጽዳት፣ ለማሳየት ሙከራም ተደርጓል። ስልጠናም ተሰጥቷቸዋል። በመሆኑም የመከላከያ ሰራዊቱ አባላት የከረሙት በቀለም ወለጋ አካባቢ በመሆናቸው በአማራው ላይ ሲ ሰራ የነበረውን ደባ በአይን እናየው ስለነበረ እኛም መውጫተን እንጂ የመከላከያ ተቋም ራሱ አማራ ጠል መሆኑን በተደጋጋሚ ጊዜም በትናንሽ ጥፋቶች በግፍ በተረሸኑ ጓዶቻችን የተማርንበት ቢሆንም ጥለን ለመውጣት መውጫ ቀዳዳ ስንፈልግ ስንናፍቅ እንደነበርና ፈጣሪ ፈቅዶ ዛሬ ከእናንተ ጋር አገናኝቶናል ሲሉም በደስታ ተናግረዋል። በመጨረሻ በመላው አማራ እየተደረገ ባለው ሰፊ አውደ ውጊያ ምክንያት ወደ ቤተሰብ የሚያስኬደን ምንም ምቹ ሁኔታ ስለሌለም የልጅ ኮር የእርሱ አባል በመሆን ከወንድሞቻችን ጋር ለአማራነታችን እስከ መጨረሻው እንታገላለን በማለት ሰራዊቱን ተቀላቅለዋል። ይህ በእንዲህ እንዳለ በጦር ግንባር መረጃችን በሻለቃ ሀብቴ እባቦም አባመቻለ የምትመራው የድል በር ከፋች ሆነችው የአፋ ባሀ ምስራቅ አማራ ቅጥና ምኒልክ እዝ የደጋው መብረቆ ክፍለ ጦር በተከታታይ አውደ ውጊያ እያደረገች ድል እያስመዘገበች ትገኛለች። በትላንትናው ዕለትም በጋዞ ወረዳ እስታይሽ ከተማ ላይ ባደረገችው አውደ ውጊያ በርካታ የመከላከያ ሰራዊት መደምሰስ ሲቻል፣ በዚህም ፋኖች ከጥላት ነጻ ባወጧቸው ቦታ ቤት ለቤት በተደረገ ፍተሻ ሁለት የመከላከያ ሰራዊቶች ልብሳቸውን ቀይረው ሲቪል ለመመሳሰል ሞክረው ተገኝተዋል። ስምንት ክላሽ በምርኮም ሲገኝ ከ300 በላይ ተተኳሽን መማረክ ተችሏል። ከፋኖች በደረሰበት መራር ብትር ቁስለኞቹን ወደ እስታይሽ ከተማ ጤና ጣቢያ እያስገባ ቢሆንም የእስታይሽ ጤና ጣቢያ ቁስለኞችን ለማስተናገድ ከአቅም በላይ ስለሆነበት ወደ ወልዲያ ሆስፒታል እያጓጓ ጓዝም ይገኛል። ከዚህ በታች በምስሉ ላይ የምታያቸው የገበሬ ልብስ ቀይረው ከግለሰብ ቤት ውስጥ ተደብቀው የተማረኩ የመከላከያ ሰራዊት አባላት ምስልም ነው። ይህ በእንዲህ እንዳለ በቅርቡ አዲስ አበባ እንገናኛለን ሲሉ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቃላቀባይ ተናገሩ። ቃላቀባዩ ከፋኖ አዲስ ምልምል ሰራዊቶች ጋር በነበራቸው ቆይታ አሁን ትግላችን ላይ ለሚዘባበቱ፣ በህዝባችን መከራ ላይ ለሚሳለቁም በቅርቡ አዲስ አበባ እንገናኛለን ሲሉ ፋኖ ማርሸ ፀሐዩ ተናግረዋል። ህዝባችን ላይ መከራ ከወረደው ከአብይ አህመድ በላይ ከአብይ ጎን ሆነው ህዝባችንን እየወጉ ያስወጉም በህዝባችን ሞት ላይ የተሳለቁ ህዝባችንን መከራውን እያዛለቁ የተሳለቁ በትግላችን የቀለዱ ሁሉም ከአብይ አህመድ በላይ ዋጋ ይከፍላሉ፣ ሲሉ ቃል አቀባዩ ተናግረዋል። ፋኖ ማርሸት አዲስ አበባ እንደ ዘንድሮ ቀርቦን አያውቅም፣ አንድነቱን በሰራን ማግስት እዛው እንገናኛለንም ብለዋል። ፋኖ ማርሸት ቀጥለውም ስለ አፋባሃ መዋቅር ዝርጋታ እየተናገሩ ሲሆን፣ ሴንትራል ኮማንዶ በአመራር ደረጃ መዋቅር እየተሰራ ሲሆን 80% አጠናቅነዋል። በቅርቡ መሪውን ጨምሮ ሌሎች አመራር ክፍሎችን ክፍሎችን እናሳውቃለንም ብለዋል። ከዚህ በተጨማሪም ፋኖ ማርሸት ከአፋድ ጋርም ንግግሮች እየተደረጉ እንደሆነም ጠቁመዋል። በመጨረሻም ከጎንደር የተሰማውን መረጃ ጨምሮ ከፋኖ አመራሮች ጋር የተደረገውን ቆይታ አድምጠን እንመለስ። አገዛዙ ብልጽግና በአደራጃቸው ዘራፊ ኃይሎች ላይ እርምጃ ተወሰደ። በማዕከላዊ ጎንደርና በምዕራብ ጎንደር ዞን በአገዛዙ ብልጽግና ተደራጅተው ዘረፋ ሲፈጽሙ በነበሩ ሌቦች ላይ እርምጃ መወሰዱን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዛራተኛ ድጃዝ ዝማሽኮር አስታወቀም። በአገዛዙ ብልጽግና ተልኮ ተሰጥቷቸው በማህበረሰቡ ላይ እገታና ዘረፋ በሚፈጽሙ አካላት ላይ እርምጃ የተወሰደ ሲሆን 17 አጋቾች በአራተኛ ደጃዝ ማሽኮር አርበኞች ክፍለ ጦርና ተከዜ ክፍለ ጦር ቁጥጥር ስር ውለዋል። እርምጃው ተጠናክሮ የቀጠለ ሲሆን በሌሎች አካባቢም በተሰማሩ ዘራፊ ኃይሎች ላይ እርምጃው ተጠናክሮ እንደሚቀጥል የአራተኛ ደጃዝ ማሽኮር አመራሮች ለግሎባል ፋኖ ሚዲያ ተናግረዋል። ጤና ይስጥልኝ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ የአራተኛ ደጃዝ ማሽከወር ህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዲራው ግርማይና የፖለቲካ ዘርፍ ኃላፊ አርበኛ ናቃቸው ጌትነት እንዲሁም የብርጌድ አመራሮች በቀጥታ የስልክ መስመራችን ላይ ይገኛሉ። እስከ ፍጻሜው ድረስ አብራችሁን ቆዩ። እሺ፣ አመሰግናለሁ። አርበኛ ባንዲራው ግርማይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ አራተኛ ደጃዝማች ኮር ህዝብነት መምሪያ ኃላፊ ነኝ። እንግዲህ ከትናንት ጀምሮ እንደ አራተኛ ደጃዝማች ኮር ትናንት ብቻ ሳይሆን በአጠቃላይ በቀጠናው ላይ ከፍተኛ የሆነ ዝግጅት ሲያደርግ ሲያደርግና በጠላት ላይ ከፍተኛ የሆነ ስነ ልቦና ጫና ሲያደርስ እርምጃ ሲወስድ ሲወስድም ሰምቷል። በዚህ መሰረት በጣም ሰፊ የሆኑ ቦታዎችን ፋኖ ተቆጣጥሮ ይገኛል። ከዚህ በመቀጠል ትናንት በነበረው ውጊያ ሽመለ ጋራ አካባቢ በነበረው በምዕራብ ጎንደር ዞን መተማ ወረዳ ሽመለ ጋራ አካባቢ በነበረው ውጊያ በተለይ ከምሽግ ከፍተኛ የሆነ ኮንክሪት ምሽግ ያለበት ቦታ ላይ ነው ጠላት ወጥቶ ለማጥቃት የማድረግ ሙከራ አድርጎ ነበር። ጠላት ከፍተኛ ሙትና ቁስል ሆኗል። በዚህም የተሳተፉ ብርጌዶች የአርበኞች ክፍለ ጦር አራት ብርጌዶች ተሳትፈዋል። ትናንት ለመጥቀስ ሞክረናል። ኮስኩስ ብርጌድ፣ ጓንግ ብርጌድ፣ ዳኛ ወርቅነ ብርጌድ እና በላይ ዘለቀ ብርጌድ በአጣነዋሴ በኩል በአባዬ ብርጌድ በጥምረት ነው የተሰራው። ይህ በነበረው እጃን በአካባቢ በነበሩ አይን ማኞች አምስት ወዲያውኑ የመከላከያ ሰራዊት የሚለው የተሰዋ ሲሆን ሰባት ቁስለኛ ታይቷል ይሄ ከምሽጉ ውጭ የነበረው ምሽጉ በአጠቃላይ በከባድ መሳሪያ በተለያዩ ከባድ መሳሪያዎች ሲደበደብ የዋለ ቢሆንም ይሄ ትናንት በነበረው ውጊያ ተፈጽሟል። በተመሳሳይ አገዛዙ የሚጠቀምበት የነበረ ስምሪት የሚሰጥበት ሽመለጋራ ከተማ ላይ ፖሊስ ጣቢያው በተለይ የተለያዩ ነገር የሚመክርበት ሰነዶች፣ መረጃዎች እንዲካተሉ ተደርገዋል ማለት ነው። እርምጃ ተወስዷል ማለት ነው። በተቋሙ ላይ በተለይ ፖሊስ ከማንኛውም ፖለቲካ ነጻ ነው የሚባል፣ አሁን ግን ለአገዛዙ አገልጋይ ያገዛዙን ተልእኮ የሚፈጽም እንጂ ማህበረሰቡን የሚያገለግል ስላልሆነ ይሄ ፖሊስ ጣቢያም እያገለገለ ያለ ለፋሽስት የብልጽግና መንግስት ስለነበር በዚህ ውስጥ የሚገኙ ሰነዶች ላይ የማቃጠልና እርምጃ ተወስደ ማለት ነው። ይህን ካልኩኝ አሁን የተወሰኑ የምጋብዛቸው እንግዶች ይኖራሉ። በትናንትናው ሁነትም በተለይ ወደ ወርቃ የተገሬ አካባቢ ትልቅ ጀምጽ እየተሰሙ የቆዩ አሁንም እየፈሰሙ ያሉ በአካባቢውንም አስከብረው ከጥቁር አስፋልት ድረስ ሰፋፊ ከተሞችን ተቆጣጥረው የሚገኙ ማስታወቋቸው የብርጌድ አመራሮች ስለሉ መጀመሪያ አርበኛ ናቃቸው ዜትነት የአራተኛ ደጃዝማች ኮር ፖለቲካ ጉዳይ መምሪያ ኃላፊ አለ፣ አርበኛ ተገን ጌታውን የአራተኛ ደጃዝማች ኮር አርበኞች ክፍለ ጦር የጽናት ብርጌድ ዋና አዛዥ አለ፣ አርበኛ አርበኛ አስማማው በለጠ የአራተኛ ደረጃ አዝማች ኮር አርበኞች ክፍለ ጦር ለትናስ ብርጌድ ምክትል አዛዥ አለ። በተመሳሳይ አርበኛ ክብረት የተከዜ ክፍለ ጦር አደለ አሶ ብርጌድ ምክትል አዛዥ አለ። እነዚህ በሌላ ላይ ትናንት በወሰዱት እርምጃ በተለይ በጣም የደነገኑና ቦልቃይት አካባቢ ላይ እየተዘዋወሩ ህዝብ ሲያግጡ ሲደሉ ሲያስሩ የነበሩ ላይ በኮር ደረጃ በክፍለ ኮር ደረጃ አጠቃላይ በሌባና በጋሽ ላይ በተሰጠው ስምሪት መሰረት እርምጃ ወስደዋል። በኋላ እንማን ናቸው ምን ሲያፈጽሙ ነበር የሚለውን እነዚህ አካላት ወደ ያራራሉ ማለት ነው። ስለዚህ እነዚህ ሁሉ በፊት ላይ ስለሚገኙ በተለይም በፖለቲካ ናቃቸው አርበኛ ናቃቸው ጌትነት አጠቃላይ የህዙን አደረጃጀት አስመልክቶ የሰራዊትን ጤንነት ከመጠበቅ አኳያ አሁን የተሰጡ ያሉ ተልእኮዎችን የሲቪል አደረጃጀቶች ወይም ደግሞ የጎበዝ አለቃ አደረጃጀቶችን አስመልክቶና በተለይ ደግሞ አሁን እንደ በረሃማ አካባቢው የከርሻ ጋር ተያይዞ ሊያጋሩ የሚችሉት ሰርት በተለይ አሁን የመሰብሰብ ስላም ያለ ሰሊጥ የሚሰበሰብበት ወቅት ነው። ከዚህ ጋር ተያይዞ መንግስት ሊያደርሰው የሚችል መንግስት ተኝ አካል አማራን ህዝብ የማጥፋት አላማ ያለው ስለሆነ ሊያደርሰው የሚችለውን ጉዳት አስመልክቶ እና በነበረው ትምህርትና እርምጃም አችን ማብራሪያ ይሰጣል። ከዛ በፊት ግን ብርጌዶችን ብጋብዝና የእነሱን መሰረት አድርጎ አጠቃላይ ጠቅለል ያለውን አርበኛ ናቃቸው ቢሰጥ የሚል ነገር አለኝ። እንግዲህ እንደ ፕሮግራሙ መጀመሪያ ነ አርበኛ ተገን ጌታውን የጽናት ብርጌድ ዋና አዛዥ፣ ሙሉ ስምህን አስተዋውቀህ እየተሰሩ ያለው አጠቃላይ በጠላት ላይ እየወሰዳችሁ ያለው እርምጃና በሌባ ላይ እየወሰዳችሁ ያለውን እርምጃ በእሱን አስመልክቶ መግለጫ ትሰጥልናለህ። እንግዲህ ወደ ተገን የመጀመሪያ እንደማደርገው በቅደም ተከተል ላችንም ጋብዛለሁ። ተገን አመሰግናለሁ። እንግዲህ ወደ አንተ ነው የምንተመለው። እሺ በጣም አመሰግናለሁ፣ የተሰጠው ድል ወረኛ የተሰጠ እድል። እኔ የምለው በዚህም በቀጠናችን እናርበኛ ናቂ ይዘን አሁን አፈንጋጮችና የብልጽግናዎች ተቃውሞዎች የነበሩ በእነዚያም እርምጃ ጀምረናል፣ በዚህ በቀጠናችን ማለት ነው በዛም በህብረት እናርበኛ ናቴን አሉ እናስማማ በላይ እነሱ ተገኝ ጨርሳል። አዎ እሺ፣ እንግዲያ በኋላ በተመሳሳይ ሌላም ጥያቄ ካለ በኋላም ጋዜጠኛ የአለም አቀፋን ኔትወርክ ጋዜጠኛ የሚጠይቀው ካለን በኋላ ታብራራለ። ከዚህ በመቀጠል አርበኛ አርበኛ አስማማው በለጠ የአራተኛ ደጃዝማች ኮር የአርበኞች ክፍለ ጦር ጽናት ብርጄ ምክትል አዛዥ፣ አንተ ደግሞ እስኪ አጭር ማብራሪያ አጠቃላይ ያለውን በሌባ ጋር ተያይዞ በተመሳሳይ ይሄ ሌባ አጋጭ በጠላት ላይም እየወሰደ እስኪ ያለ እርምጃ እንደ ጽናት ብርጄ እና እንደ አጠቃላይ እንደ ኮር እንደ ክፍለ ጦር የሚሰጣችሁን ግዳጅ በመፈጸም በኩል ማህበረሰቡን በማገልገል በኩልና ማህበረሰቡን በማደራጀት በኩልም ትልቅ ሚና እየተጫወታችሁ ስለነበር በተለይ ወልቃይት ጠገዴ አካባቢ ላይ በአብዛኛ የብልጽግና ጠላላቾች የሚበዙበት ነው እና እዛ አካባቢ ያለውን በማጥራት እና በተለይ እንደ ብርጌድም ወደዛ አካባቢ ስምር የተሰጣችሁ እያጸዳችሁ እስከ ሁመራ አካባቢ በዳንሻም አካባቢ እየገባችሁ እስከ መጨረሻው እስከ ቀከብ እየተንቀሳቀሳችሁ ነው ያለና ይህን አስመልክቶ እና ትናንት በታስ ሌቦችም የተወሰደውን እርምጃ አስመልክቶ እነማናቸው የሚለውን ጭምር አብረ እንድታብራራ እንፈልጋለሁ። አመሰግናለሁ። መቀጠል ትችላለህ። አርበኛ አስማማ ሮ ብሎ ስለተሰጠኝ አመሰግናለሁ። እንደ አራተኛ ደጃዝ ማሽኮር አርበኞች ክፍለ ጦር ወልቃይ ጸገዴ ጽናት ብርጌድ ምክትል አዛዥ አስማማ በለጠ እባላለሁ። እኛ ከዚህ በፊት እየሰራ ነው የቆየ እንደ አማራ ፋኖ በወልቃይ ጸገዴ ብሎም በአማራ ክልል ያለንን አቅማችን አሟጠን የብልጽግና እንደላላኪ ማጥፋትና መደምሰስ አንድ ትልቁ አላማችን ነው። እየሰራን እንገኛለን። በዚህ ልክ በአፈንጋጮች እና በሌባዎች እየተወሰደ ያለው እርምጃ እየወሰድነው ያለ እርምጃ ያው በነገም ወደ ኋላ ማንልበት እርምጃ ነው። እንደአማራ ፋኖ እንደ ወልቃይት ጸገዴ ያው እንደ ጥናት ድርጅት ወደ ኋላ አንልም። ስራችን እየሰራንን እንቀጥላለን፣ እናንተ ጎን በመሆን ከዚህ በመቀጠል የተሰሩ ብዙዎች ስራዎች አሉ። ያው ወደ ሚዲያ ባይወጡም የተሰሩ ስራዎች አሉ። የህግ ማስከበር ህዝብን ከፋኖ ለመነጠል እየተሰራ ያለው ሴራ በብልጽግና ተልኮ ብልጽግና ደሞዝ እየተከፈላቸው ፋኖ መስለው ገብተው ህዝባችንን ጥይት እየተኮሱ ሴት ቁጠራውን እና ሽማግሌዎችን መልእክቶችን እየረበሹ ባሉ የብልጽግና ተላላኪዎች እርምጃ ከመውሰድ ወደኋላ ምንም እየወሰድ ነው እንገኛለን የነበረው ድርጅት ከትናንትናው ከመጣን የነበረው ድርጅት እኛ እንደ ተከዜ ክፍለ ጦር እና እንደ አርበኞች ክፍለ ጦር እንደ ወልቃ የተለየ ጽናት ብርጌድ በተፈጠነን ቀጠና ውስጥ መጥተው እኛን ከህዝብ የመነጠል ስራ እየሰሩ ጥይት እየተኮሱ በስሜት ነው እየተኮስ ነው እያሉ ስሜታቸው ምን እንደሆነ ሳይገልጹ በዚህ ልክ ህዝባችን በመረበሹ ህዝባችን ውይ ሲልብን እኛ እርምጃ ወስደናል። ስለዚህ ለቀጣይም በሌላ እና በብልጽግና ተላላኪ ድርድር እንደሌለን ልነግራችሁ ልገልጽላችሁ እፈልጋለሁ ረሻለሁ አድማሽ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩል። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት፣ ምን ይጨመር፣ ምን ይቀነስ የሚሉትንም በኮመንት መስጫ ስር አስፍሩል። እንዲሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማል።